ሰላም እንዴት ናችሁ? ይህ የኢትዮ ኢቪ ቻናላችን ነው። ዛሬ በኤሌክትሪክ ተሽከርካሪዎች ላይ ስለ ቮልቴጅ ታዋድ፣ ከረንት አምፒር፣ ኃይል ፓወር ኪሎዋት እና ኤነርጂ ኪሎዋት ሃወር በቀላሉ እንዴት እንደሚሰሩ ወይም እንደምለይ እናያለን። ስለዚህ የኢቪ ኤሌክትሪክ ተሽከርካሪ ቴክኖሎጂ ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በቀጣይ ቪዲዮ ፕሮግራም ላይ ምን ማየት ይፈልጋሉ? አስተያየቱን በታች በኮሜንት ቦታ ላይ ያስቀምጡ። እንጀምር። በየጊ ኤሌክትሪክ ተሽከርካሪ ውስጥ የቮልቴጅ ቮልት የከረንት አምፒር፣ ኃይል ወይም ፓወር በኪሎዋት እና ኢነርጂ ኪሎዋት ሃወር መሙላት እና እንዴት እንደሚሰራ ወይም እንድምለይ መረዳት አስፈላጊ ነው። ከፋፍለን ለየብቻ እንያቸው። ስለዚህ የኢቪ ኤሌክትሪክ ተሽከርካሪ ቴክኖሎጂ ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በቀጣይ ቪዲዮ ፕሮግራም ላይ ምን ማየት ይፈልጋሉ? አስተያየቱን በታች በኮሜንት ቦታ ላይ ያስቀምጡ። እንጀምር በየጊ ኤሌክትሪክ ተሽከርካሪ ውስጥ የቮልቴጅ ቮልት የከረንት አምፒር ኃይል ወይም ፓወር በኪሎዋት እና ኤነርጂ ኪሎዋት ሃወር መሙላት እና እንዴት እንደሚሰራ ወይም እንድምለይ መረዳት አስፈላጊ ነው። ከፋፍለን ለየ ብቻ ነያቸው። ቮልቴጅ ቮልት የኤሌክትሪክ ግፊት ወይም ፕሪኸር በቮልት የሚለካው ቮልቴጅ ልክ እንደ ውሃ መስመር ውስጥ ግፊት ሲሆን በተመሳሳይ የኤሌክትሪክ ፍሰትን ወደ ባትሪ መሙሊያ ጣቢያው ቻርጀር ይገፋል ማለት ነው። በየጊ ኤሌክትሪክ ተሽከርካሪ ውስጥ የቮልቴጅ ቮልት መጠን በባትሪ ጥቅል ወይም ባትሪ ፓክ አቅም ላይ የተመሰረተ ነው። ትናንሽ ኢቪዎች ኤሌክትሪክ ተሽከርካሪዎች ለምሳሌ ቢዋይዲ ሴጉል ዝቅተኛ ቮልቴጅ ጥቅሎች ባትሪ 350 ቮልቴጅ አላቸው። ከፍተኛ አፈጻጸም ያላቸው ኢቪዎች ወይም ኤሌክትሪክ ተሽከርካሪዎች ለምሳሌ ቴስላ፣ ፖርሽ ታይካን ከፍተኛ ቮልቴጅ ጥቅሎች ባትሪ ፓክ ከ400 ቪ እስከ 800 ቪ ቮልት አላቸው። ከፍተኛ ቮልቴጅ ማለት በፍጥነት የሚሞላ እና የተሻለ ብቃት ወይም ኢፊሽንሲ ያላቸው ማለት ነው። የከረንት ወይም የኤሌክትሪክ ፍሰት አምፒር። የከረንት ወይም የኤሌክትሪክ ፍሰት አምፒር ማለት ልክ እንደ ውሃ ፍሰት መጠን ሆልዩም ማለት ነው። የከረንት ወይም የኤሌክትሪክ ፍሰት አምፒር ማለት ምን ያህል ኤሌክትሪክ በሽቦ ውስጥ እንደሚንቀሳቀስ ያሳያል። ከረንት የሚለካው በአምፒር ነው። ከፍተኛ ጅረት ወይም ከረንት ወይም የኤሌክትሪክ ፍሰት ማለት የበለጠ ሙቀት ማለት ነው። ስለዚህ ይቪዎች የከረንት ወይም የኤሌክትሪክ ፍሰት አምፒር መጠን ለመቀነስ እና ከመጠን በላይ ሙቀትን ለመከላከል ከፍተኛ ቮልቴጅ ይጠቀማሉ። ቀመር፣ ወይም ፎርሙላ ፓወር ነኪሎዋት ቮልቴጅ ቮልት ሲባዛ ከረንት አምፒር። ኃይል ወይም ፓወር ኪሎዋት ፈጣን የኤሌክትሪክ ስራ ኃይል ወይም ፓወር ጉልበት ጥቅም ላይ የሚውልበት ወይም የሚተላለፍበት ፍጥነት ነው። የኢቪ ወይም የኤሌክትሪክ ተሽከርካሪዎች ሞተሮች የኢቪ ወይም የኤሌክትሪክ ተሽከርካሪዎችን ፍጥነት አክስለሬሽን፣ እና ከፍተኛ ፍጥነትን ቶፕ ስፒድ ይወስናል። ለምሳሌ 150 ኪሎ ቮልት ሞተር ከአንድ መቶ ኪሎ ቮልት ሞተር የበለጠ ኃይል ይሰጣል። ለመሙላት የአያክ የቤት ውስጥ የባትሪ መሙያዎች ከሰባት ኪሎዋት እስከ ሀያ ሁለት ኪሎ ዋት ሲሆን የዲሲ ፈጣን ባትሪ መሙሊያዎች ደግሞ ከሀምሳ ኪሎ ዋት እስከ ሶስት መቶ ሀምሳ ኪሎ ዋት ይኖራቸዋል። ኢነርጂ ኪሎ ዋት ሀወር በጊዜ ሂደት የተከማቸ ወይም የሚከማች ሲፈለግ ደግሞ ጥቅም ላይ የሚውል ነው። ለምሳሌ 60 ኪሎ ዋት ባትሪ ማለት መኪናው 60 ኪሎ ዋት ለአንድ ሰዓት ወይም 30 ኪሎ ዋት ለሁለት ሰዓታት ማቅረብ ይችላል ማለት ነው። ትልቅ ኪሎ ዋት ሃወር ረጅም መንገድ ለመንዳት ያስችላል። ማጠቃለያ፣ ፎልቴጅ ማለት ውሃ በመስመር ውስጥ የሚፈስበት ግፊት ወይም ኃይል ሲሆን፣ ከረንት ማለት በውሃ መስመር ውስጥ የሚፈሰውን ውሃ መጠን ማለት ነው። ኪሎዋት ማለት የኃይል መለኪያ ሲሆን ቮልቴጅ ሲባዛ ከረንት የምናገኘው ሲሆን ኪሎዋት አወር ማለት ደግሞ በባትሪ ውስጥ የሚጠራቀም ኃይል ወይም ኢነርጂ ወይም በሮቶ ውስጥ የሚጠራቀም ውሃ ማለት ነው። ትልቅ ኃይል ወይም ኢነርጂ አቅም ያለው ባትሪ ረጅም መንገድ ለማሽከርክር ያስችላል። እናመሰግናለን የኢትዮ ኢቪ ቻናላችንን ስለተመለከታችሁ ይህን ቪዲዮ ወዳችሁ እንደገና ለተጨማሪ የኢቪ ቴክኖሎጂ ዝርዝር ማብራሪያዎችና ከዚህ ቀደም በዚህ ቻናሎች ተዘጋጅተው የተላለፉትን ለማግኘት ሰብስክራይብ፣ ላይክ እና ሼር ያድርጉና ይከታተሉ። እናመሰግናለን። እንደገና ይምጡ።